በቀላሉ ሀገር አስቀየርኩኝ። ሰላም፣ የ2018 ሪሜዲያል ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አብዛኞቻችሁ አሁንም ድረስ ትናንት ፖስት ባደረግኩት መሰረት ብዙ ጥያቄዎችን እየጠየቃችሁኝ ነው እና ለእያንዳንዳችሁ ምላሽ መስጠት አሁን ላይ ከብደኛል። ሶ አንድ ላይ በዚህ ቪዲዮ መልስ ብሰጣችሁ ብዬ ስላሰብኩኝ ይህም ቪዲዮ እሰራላችሁ። እስከዛ አብራችሁኝ ቆዩ እሺ። አንደኛ፣ እንዴት ነው በህመም ምክንያት ብለን የምናስቀይረው? ህመም ያለብን ልጆች ያላችሁም ጥያቄ ነው። እንደዛ ለማድረግ ምን ታደርጋላችሁ መሰላችሁ? አካባቢያችሁ ያለ ሆስፒታል ወይም ጤና ጣቢያ ሄዳችሁ ጻፉልኝ፣ እንዲህ ትብብር ነው። ጻፉልኝ ሀገር ማስቀየር እፈልጋለሁ የተመደብኩበት ሀገር ከሚያመኝ ህመም ጋር አይመችም እና ጻፉልኝ ትሏችኋላችሁ። እና ለአንዱ ዶክተር ከነገራችሁት አሴ ቦርድ ነው ውሳኔ የሚሰጡት ተወያይተው። ማለት ፊርማው ላይ የሚፈርሙት ቦርድ የሚባሉት አካሎት ናቸው ማለት በብዛት የሚታወቁት ማለት ነው። እነሱ ናቸው የሚፈርሙት። ለዛ ከሆስፒታል ደብዳቤ ማጻፍ አለባችሁ እና በተጨማሪ ደግሞ ከተማራችሁበት ሃይስኩል ሄዳችሁ የድጋፍ ደብዳቤ ጻፉልኝ፣ እኔ በህመም ምክንያት እዛ መሄድ አልችልም የሚለውን ነገር ንገሯቸው ለርዕሰ መምህራኖቻችሁ። ፈቃደኛ ከሆኑ ይተባበሯቸዋል። እኔ እንግዲህ የእኔ ኬዝ የመንትያ ኬዝ ስለነበረ ርዕሰ መምህሮቼን ጠየኳቸው። እሺ ችግር የለውም በደስታ ነው። ምንም ነገር አልተቀበሉኝም። ምንም የጠየቁኝ ነገር የለም። ጻፉልኝ እሺ አመሰግናለሁ ብዬ ነው የወጣሁት። እግዚአብሔር ይስጣቸው። እኔንም ብዙ አላጉላሉኝም። እና ደግሞ ሁለተኛ ኬዝ፣ እንዴት ነው በአቅም ማነስ ምክንያት እንዴት ነው ሀገር ማስቀየር የምንችለው? ቤተሰቦቻችን መላክ አይችሉም፣ ሩቅ ነው ሀገሩ ምናምን የምትሉ ደግሞ፣ ቀበሌ ነው የምታስጨርሱት ነገሩ። አካባቢያችሁ ያለ ቀበሌ አለ እና እዛ ሄዳችሁ ቀበሌው ሊቀመንበር ነው ምናምን ነገር የሚባለውን ሰው አናግሩት። እንዲ እንዲጽፍላችሁ ምናምን ነገር ያው ቀበሌ ላይ አላውቅም፣ ብር ሊያስካፍሉ ይችሉ ይሆን አይችሉ ይሆን አላውቅም። እኛ አገር ግን እስካሁን እኔ ብር ሲከፈለ አይቻለ። ግን ሶ ንገሯቸው እንዲህ በዚህ አቅም ምክንያት እዛ ዩኒቨርሲቲ ሄጄ መማር ስለማልችል የድጋፍ ደብዳቤ ጻፉልኝ፣ ተባበሩኝ የሚለውን ንገሯቸው። ከዛ ይጽፉላችኋል። የቀበሌውንም ይዛችሁ ሃይስኩል ሄዳችው ተጨማሪ ደብዳቤ ብትይዙ ሞር ተመራጭ ነው ብዬ ነው እኔ ማስበው። እና ደግሞ ሶስተኛ ምክንያት ሶስተኛ ምክንያት ዩኒቨርሲቲ እናንተ ከሞላችሁት ውጪ ከሆነ እንደዛ ከሆነ የተማራችሁበት ሃይስኩል ነው ማስተካከል የሚችለው። ማለት እሱ ነው አሴ ሆል ደብዳቤ መጻፍ የሚችለው ሌላ ማንም አይጽፍም። እና ይሄን ይመስላል ፕሮሰሱ። ያው እንዴት ነው የምናጽፈው? ምናምን ነገር ላላችሁ እንደየ ጉዳዩ ይለያል። አሁን እኔ የመንትያ ኬስ ስለሆነ ለትምህርት ሚኒስቴር ይላል። ከዛ ጉዳዩ ምደባን ይመለከታል ላምብ ብላችሁ ቆይ አንድ፣ እሺ ምን ይላል መሰላችሁ? ለኢፌድሪ ትምህርት ሚኒስቴር፣ አዲስ አበባ። ጉዳዩ የተማሪ ዩኒቨርሲቲ ምደባን ይመለከታል። ከላይ በመግቢያው ለመጥቀስ እንደተሞከረው እኔ የምኖርበት ክልል ያ ማዕከላዊ የኢትዮጵያ ክልል እንደዚህ እንደዚህ ትምህርት ቤት ምናምን ነገር የሚላለው እና በ2017 የ12ኛ ክፍል የሀገር አቀፍ ፈተና ከወሰዱ ተማሪዎች መካከል ተማሪ ዳሽ እና ተማሪ ዳሽ መንትዮች ስለሆኑ አንድ ዩኒቨርሲቲ ውስጥ ቢማሩ የተሻለ ስለሚሆን ተማሪ ዳሽ አሮማያ ዩኒቨርሲቲ የተመደበች ስለሆነ ተማሪ ዳሽ ደግሞ በሪሜዲያል ወደ ወላይታ ዩኒቨርሲቲ የተመደበች በመሆኑ አሁን ላይ ከወላይታ ዩኒቨርሲቲ ወደ አሮማያ ዩኒቨርሲቲ ተቀይሮላት ሁለቱም መንትዮች አንድ ላይ ሆነው ተምረው የተሻለ ደረጃ ላይ እንዲደርሱ አስፈላጊውን ትብብር እንዲያደርጉላቸው ሲል በትህትና ስንል በትህትና እንጠይቃለን። ግልባጭ ያው የምንኖርበት አካባቢ ላለ ትምህርት መምሪያ እና በቃ ከሰላምታ ጋር ርዕሰ መምህራችን ስሙ ከማተም ጋር ይሄ ነው። ለእኔ የተጻፈልኝ የመንትዮች ፎርም ላይ ማለት ነው። ሶ እናንተ ደግሞ በየንትናችሁ አሁን የህክምና አካላችሁ ጉዳዩ ምደባን ይመለከታል። ተማሪ የከሌ ከሌ በዚህ ምክንያት ስለሚያማት ሩቅ ሀገር ሄዳ መማር አትችልም፣ ወይ ደግሞ መማር አይችልም እና አስፈላጊውን ትብብር እንድታደርጉልን የሚል ነው የትብብር ደብዳቤ ነው የሚጽፉት። እና የአቅም ጉዳይም ከሆነ ተማሪ እንዲ እንዲ እንዲ መሄድ ስለማይችል በአቅም ምክንያት የአቅም ማነት ስላለበት ሄዶ እዛ የሚያስተምረው ሰው ስለሌለ እዚህ አቅር ያባ ይወዳለ እንደዚህ እንደዚህ ዩኒቨርሲቲ ቢገባ ብላችሁ ማጻፍ ትችላላችሁ። ይሄ ነው አሴ ሆል ያለው። እና አብዛኞቻቸው የምጠይቁት ደግሞ የት ነው ደብዳቤውን ካጻፍን በኋላ የምናስገባው ደብዳቤውን የት እናስገባ፣ አይት ነው የምንልከው ምናምን ነገር። አብዛኞቻቸው የመሰላችሁ መግባት የምትፈልጉበት ዩኒቨርሲቲ ነው የመሰላችሁ ያለው እና እንደዛ አይደለም የምታስገቡት። አራት ኪሎ፣ አዲስ አበባ አራት ኪሎ ያለው የትምህርት ሚኒስቴር ኦፊሱ እዛ ስላለ እዛ ሄዳችሁ ብታስገቡ ሞር ተቀባይነት አለው ነው እምላችሁ። ለጊዜው ይሄ ነው እና ደግሞ ማስጠንቀቂያ ነው ሁን ላይ የምሰጣችሁ ብዙ ሰዎች አሁን ቲክቶክ ላይም ቴሌግራም ላይም እና ብዙ ልጆች እየተሸወዱ ነው። አንዷ ሶስት ሺህ ብር ተበልታለች። አንዷ ደግሞ አሁን እኮ ብር ልኬለት ወጣው ብለኛለች። በፍጹም በፍጹም መሸወድ የሌለባችሁ ነገር፣ በስህተት ብር እንዳትልኩ። ሀገር የሚቀየር ከሆነ በነፃ ነው። እኔ እስካሁን እንግዲህ ለትራንስፖርት ነው ወንድሜ ያውጥቶ እዛ ሄደው፣ ምንም የሚያስከፍል ነገር የለም። ቢቀር ይቅር። የምር ሄዳችሁ ተማሩ። እዛ ሄዳችሁ ከፍሬሽማን በኋላ ለማስቀየር ሞክሩ። እኔ እንደዛ ነው የምላችሁ። ለፍሬሾች እንዴት ነው ማስቀየር የምንችለው ለምትሉ ደግሞ ያው እሱን የተመደባችሁበት ዩኒቨርሲቲ ይወስናል። እንትኖቹ ይወስናሉ፣ ዲኖቹ ይወስናሉ። እና እነሱ የሚስማሙ አይነት ከሆነ እዛ ሄዳችሁ ፍሬሽ ላይ መቀየር ትችላላችሁ። ወደ ትምህርት ቤት ወደ ትምህርት ሚኒስቴር መምጣት አይጠበቅባችሁም። እሱ ነው ያለኝ ለጊዜ የምላችሁ አመሰግናለሁ ሳብስክራይብ ማድረግ እንዳትረሱ በይ